የቀይ ባህር ወታደራዊ ልምምድ ለኢትዮጵያ ምን መልዕክት አለው? ሰላም፣ የኢትዮ ፎከስ ቤተሰቦች የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያን ያገለለው በግብፅ አስተባባሪነት ሳውዲ አረቢያና ሌሎች ሀገራት በመተባበር በቀይ ባህር ላይ የጋራ የባህር ኃይል ልምምድ ማድረጋቸው ኢትዮጵያ በቀይ ባህር ላይ ላነሳቸው የባህር ባለቤትነት ጥያቄ ሆን ተብሎ የተዘጋጀ ነው በሚል ትችት እየቀረበበት ይገኛል። ግብፅና ሳዑዲ አረቢያ አራት የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ታውቋል። ወታደራዊ ልምምዱ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤስአይኤስ ኤርትራ በወታደራዊ ልምምዱ ላይ ስለመሳተፉ የገለጸው ነገር የለም። ከግብፅ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመን እና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ የተሳተፉ ይገኛሉ ብሏል። ቀይ ሞገድ ስምንት ሬድዌቭ የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ህዳር ሁለት ቀን 2018 ዓ ም መጀመሩን የጠቆመው መረጃውን ለተወሰኑ ቀናት እንደሚቀጥል ጠቁሟል። ልምምዱ የጋራ ስራ እቅድ ማውጣት፣ መደበኛ ለሆኑ የባህር ላይ ስጋቶችን ለመመከት የሚያስችሉ ማስመሰያ ልምምዶች፣ እንዲሁም በተሳታፊ ኃይሎች መካከል ያፈጻጸም ሂደቶችን ለማጣጣም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑ ተገልጿል። ለመንገዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበት እና የባለሙያ ልምምድን ለመለዋወጥ ነው ሲል መረጃው አመላክቷል። በወታደራዊ ልምምዱ ዙሪያ የሶማሊያ ሂራን ኦንላይን ባስነበበው ዘገባው ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉ እንደሚገኙ ጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ የተመለከተች መሆኗን ዘገባው አመላክቷል። የቀይ ባህር የትብብር መድረክ መስራች ሀገራት ሁለት ናቸው። ግብጽና ሳውዲ አረቢያ ከእነርሱ ሌላ አብዛኞቹ ኢትዮጵያ ጎረቤት የሆኑት ስድስት አባል ሀገራት አሉ ጎረቤት ኤርትራ ጎረቤት ሱዳን ጎረቤት ሶማሊያ ጎረቤት ጅቡቲ ዮርዳኖስ እና የመን ሲሆኑ የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል ከቀይ ባህር ማዶ ለማዶ ይተያያሉ እርግጥ ነው ይህ ቀጠና የማንም ብልጹቅ ሀገርን ቀል ወከክ የሚያደርግ ነው ለምን ከተባለ በዚህ አካባቢ ቅልጥ ያለ ንግድ እንቅስቃሴ ይካሄዳል ዶላር በውሃ አካል የሚንሳፈፍበት ቦታ ነው በአለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባልበት ቦታ ነው ኤስያ መካከለኛው ምስራቅና አውሮፓ ሄደው ሄደው የሚገጥሙበት ቦታ ነው። በሜዲትራኒያ ሱዩዝ ካናልን ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል አገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲ ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማ መሬት ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። እንድና ሩሲያም አገራቸውን ለማስገባት እየጣሩ ነው። የተባበሩት አረብ ኢምሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል ድልድዮችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትን ቢሆን የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብ ኤልማንደብ አንዳች ችክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህም የጋዛን ጦርነትን ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ የባህር ነገር ሁሉንም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ አያል ሀገራት በአካባቢ የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ጀምሮ በጋራ ለማቆም በማሰብ የጀመሩት ነገሩ ከላይ ከላይ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ የያዘ መጣ፣ በሃያ ደግሞ ተመሰረተ። ለጋራ ጥቅምም ለጋራ ስጋትም ሰበብነት የሚሻለው በሚል ከሁለት ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክ ስምንቱን ሀገራት መሰረቱ። አቶ ነአምን አሸናፊ የአፍሪካና ኦሪዮንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳውዲና በግብፅ ጽኑ ፍላጎት እንጂ በአካል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህ የሚያነሱ አንዱ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብፅ ውጭ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቅ ሳውዲን የማጀ ሚናን ያላቸው ይላሉ። ይህን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን አንድ ጥያቄ እናንሳ። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የእኛ ብቻ ሳይሆን በወቅቱ በህዝብ ተወካዮች ምክር ቤትም ያነሳው ጥያቄ ነበር አቶ ነአምን ገና ከመነሻው የመድረኩ ጥንካሬ እና የዓላማ ግልጽነት ላይ ጥያቄ አላቸው ለምሳሌ እስራኤል የለችበትም የሚሉ ባለሙያ እስራኤል የቀይ ባህር አካል ሆና ኢትዮጵያ አካባቢ ተጽዕኖ ፈጣሪ ሆና ሁለቱ ቸል ሊባሉ የሚችሉ ሀገራት አልነበሩም ይላሉ ዋና ተዋናዮችን የቀጠናውን ተዋናዮች ሀገር ትብብር መድረክ መሆኑ የሚነግረን አንድ ነገር ቢኖር የአንድን ሀገር ህልም ለማስፈጸም የቆመ መሆኑ ነው ይላሉ አቶ ነአምን ወደ ጦር ቃል ኪዳን የማደግ ድል አለው ወይ ተብሎ ሲጠየቁ ነገሩ ሩቅ ይሆንባቸዋል ያንን ምክንያት አይደለም ታዲያ የአባል ሀገራቱን ስብጥር ና ተከማነቱ ማሰላሰል እንጂ ሱዳን ቀውስ ውስጥ ናት፣ ኤርትራ ከዓለም የተገለለች ናት። ሶማሊያ እና የመን የት እንዳሉ ይታወቃሉ። ቀሪዎቹ ዮርዳኖስ እና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው ናቸው። ባጭሩ ሳውዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምን የሚረባ ሚና ሊኖራቸው ይችላሉ ሲሉ ይጠይቃሉ። ኔቶን የመሰሉት ድርጅቶች ሲመሰረቱ እኮ በግልጽ የተበየነ ዓላማና አንድ የጋራ ትልም ይዞ ነው። ይህ መድረክ ትልም ካለው የሳውዲን ትልም ይዞ ነው የተነሳው ብለዋል አቶ ናምን አሸናፊ። የአፍሪካ እና ኦሪዮንታል ተመራማሪው ጠቅላይ ሚኒስትር አብይ በእርግጠኝነት ኢትዮጵያ ወደ ቀይ ባህር ተጎራባችነት እንደምትመለስ በተደጋጋሚ እየተናገሩ ነው። የስብስበው አልባል የሆነችው ኤርትራ ደግሞ ሉዓላዊ ግዛቷ እንደማታስነካ እየገለጸች ነው። ግብጽ ደግሞ በሁሉም መልኩ ኢትዮጵያን ከቀይ ባህር ለማራቅ ጥረት እያደረገች ነው። በዚህ ሂደት ውስጥ የቀይ ባህር ትብብር መድረክ ሚና ምን ሊሆን እንደሚችል በጊዜ ሂደት የሚታይ ይሆናል። የዕለቱ መረጃ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።